በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን የክርስቶስ ቤተሰቦች የደሙ ፍሬዎች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከሞት ድረስ ባፈቀረን በመድኃኒት ዓለም ኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁኝ ውድ የኢትዮጵያውያንና ኤርትራውያን በያላቸውበት የአድማስ ጥግ ሁሉ የእግዚአብሔር ጸጋ የእግዚአብሔር ሞገስ የእግዚአብሔር ቸርነት የእግዚአብሔር ማዳን የእግዚአብሔር ጥበቃ ከሁላችንም ጋር ይሆንልን። እንግዲህ በየጊዜው በየቀኑ ስለ አምደው ቅዱስ ሚካኤል ሳናነሳ ሳናወሳ አኖልም አናርም ምክንያቱም ይህን ያደረገን ፍቅሩ አስገድዶን የሚያደርገው ተአምር እንድንናገር እንድንመሰክር ስለሚያስገድደን ሌሎችም ደግሞ ይህንን ሰምተው ከጭንቀታቸው፣ ከሐዘናቸው ካሉበት መከራና ስቃይ እንዲወጡ እንዲድኑ ስለምንፈልግ የተደረገላቸው ሲመሰክሩ፣ ያልተደረገላቸው ይደረግልን እንዲሉ ይህንን ድንቅ መካሪ አስተማሪ ለእኔና ለእናንተ ፈጥኖ ደራሽ የሆነ መልአክ እሱን እንድንጠጋ ጥሬን አስተላልፋለሁኝ። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት፣ ውድ አድማሽ ተመልካቾቼ የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች አንድ እናታችን በውጪ በአውሮፓው አገር የሚኖሩ እድሜያቸው ገፋ ያለ እናት አሉና፣ ይህንን ሚዲያ በእውነት ይከታተላሉ። የበረከቱም ተሳታፊ ናቸው፣ የልማቱ ተሳታፊ ናቸው። ስመ ክርስትናቸውን ለአምደው ቅዱስ ሚካኤል አድርስልኝ፣ መባቸውንም እንደዚሁ አድርስልኝ እያሉ ይልኩኝ ነበርና ከዕለታት በአንድ ቀን ምን ሆነ፣ እንደወጦርበታለሁ ያሉት ለአንዳንድ ነገር ይሆነኛል ብለው ያሰቡት ያጠራቀሙት ገንዘባቸው ከቤታቸው ውስጥ ጠፋ። የተዋህዶ ልጆች እና እኚህ እናት በጣም ሐዘን ውስጥ። ምክንያቱም ያላቸውን በሙሉ እዛ ነው ያስቀመጡት። ቀላል አይደለም፣ በሚሊዮን ቤት ነው እና ቤታቸው ውስጥ ነው ያስቀመጡት። ካስቀመጡት ቦታ ላይ ጠፋ። እኚህ እናት እንደው ቢያመኝ በአካባቢ ሰው የለም፣ ቢቸግረኝ ስራ ባቋረጥ ቀን መሻገሪያ፣ ብታመም መታከሚያ ይሆነኛል ብለው ያሰቡትን ገንዘብ ነው ያጡት። ድንገት አጡት። እናንተ ብትሆኑ ምን ይሰማችኋል? የተዋህዶ ልጆች፣ የጠፋባችሁ ወይም ደግሞ ለሰው ሰታችሁ የተቀማችሁ የተካዳችሁ፣ ስሜቱን ታውቁታላችሁ። የተዋህዶ ልጆች፣ እኚህ እናት በጣም ህመም ውስጥ ገቡ። አሁን መስከረም ላይ ራሱ በጣም ታሙ። ተቸግረው ልጄ እባክህን እንደው ንገርልኝ፣ ተሳልልኛል ንገርልኝ በጣም ታመም ያለው ገንዘቡ በመጥፋቱ በራሱ ሌላ በሽታ ፈጥሮባቸዋል። አሁን እሳቸው ላይ ማለት ነው። ያላቸው በሙሉ አለኝ የሚሉት በሙሉ የለም ከቤታቸው። አስባችሁታል እናንተ? አሁን እንደ ታሪክ አድርጋቸው አይደለም የምትሰሙት። ይሄ በየቤቱ ያለ ችግር ነው። አንዳንዴ በውስጣችን ያደረ እርኩስ መንፈስ ይሄ የሰላቢ መተት ከእናት ከአያት ከአባት ምናምን የሚመጣ ከዘር የሚመጣ ያ መንፈስ በውስጣችን ካለ ገንዘባችን በማናውቀው መንገድ ብን ብሎ እንዲጠፋ ከቤታችን ያጠራቀምነው ያስቀመጥነው ሁሉ እንዲጠፋ ያደርጋል ማለት ነው። በአንድም በሌላም አይተኛልንም። እና እኚህ እናት ያማቸዋል። እንደዛም እየታመሙ እንግዲህ ታውቃላችሁ፣ እንደ ኢትዮጵያ አይደለም የውጭ ዓለም ኑሮ ማለት ነው። አንድ ቀን ከስራ ከቀራችሁ ምን ያህል ከባድ እንደሆነ እዚህ ጋ የቤት ኪራይ ይቆጥራል። እዛ ጋር አሁን አብዛኛውን ሰው የምትመለከቱት አሁን መኪና መግዛቱን በቃ የሆነ ፎቅ ላይ መኖሩን ምናምን በዛ አገር በለጸገ በምድራዊ ኑሮ በለጸጉ አደጉ በሚባሉት ሀገር መኖሩን ነው የምታስቡት እንጂ አሁን እዛ ጋር ከብዙ ነገር ጋር የተያያዘ ነው ሕይወታችሁ። እዛ ጋር መኪና ክሬዲት ነው የገዛችሁት። የተለያየ ነገር ሶፋ፣ ቴሌቪዥን፣ የቤት ዕቃ ክሬዲት ነው የምትገዙት። ቤታችሁ ሞልቶ ቤታቸው ሞልቶ አይታችሁ ሊሆን ይችላል፣ በቪዲዮ በፊልም። ነገር ግን እዛ ጋር በየወሩ የሚቆረጥ አለ። አያችሁ፣ እዚህ ጋር ደግሞ ስራ ካልሰሩ ታመው ቢቀሩ ያ ይቆጥራል ማለት ነው። ነገ ከነገ ወደ ታዳ ጎዳና ላይ ወጡ ማለት አይደለም። ተመልከቱ፣ ስሙ የተዋህዶ ልጆች ሰው በውጩ ዓለም ስለኖረ ከሀገር ስለወጣ ብቻ ይኖረዋል ይደለዋል ይመቸዋል ብላችሁ የምታስቡ ሰዎች ባካችሁን አስተሳሰባችሁን እስኪ መለስ እስኪ ወደ ውስጣችሁ እዩት እስኪ ገጠር ያለ ሰው አዲስ አበባ ለሚኖር ሰው ብር ላይ በቃ ብር ላይ የሚንከባለል የሚመስላቸው ሰዎች አሉ። እኛም ልክ እንደዛ ደግሞ ከዚህ ወደ አውሮፓ ሀገር ሰዎች ሲሄዱ ሌላውን ተውት፣ እንደው አውሮፓ ሀገር እንደው ስም ስላለው ነው። አሁን አረብ ሀገር በሰው ቤት የሚሰሩ እህት ወንድሞቻችን አሁን ሲያገኙም ያችን እንዴት አድርገው እንደሚያመጡት ሰዓት ላይ 24 ሰዓት ተንገብግበው እግራቸው እያበጠ እግራቸው ደም እየተፋ ኩላታቸው እየታመመ ወገባቸው ከጠቀም የሆነ እየሆነ የሰዎቹ ጩኸት ብዛት በዛት እና ይሄ ሁሉ መከራ እያሳለፉ ነው ገንዘብ የሚመጣው። እና በገፋ እድሚያቸው ይህንን ገንዘብ ሲያጡት በጣም ነው የታመሙት። እንደ አምደው ቅዱስ በሚያውቀው እኔ በጣም እኔ እሳቸው ራሱ የሳቸውን ድምፅ ስሰማ በራሱ እኔ ያመኛል። የሳቸውን የልብ የሞራል ስብራት ተስፋ መቁረጥ ከንግግራቸው ስሰማ በቃ በጣም እኔ ራሴ የምገባበት አጣለኝ። ማምላክ ምስክሬ ብዬ የምነግራችሁ እና በጣም ከባድ ነው ስሜቱ ከባድ ነው እና አሁን መስከረም ላይ ጸሎት ማስደረጊያቸውን መባቸውን ላኩ። አምደው ቅዱስ ሚካኤል ወርም አላስቆጠረም፣ ያብር ተገኘ። በእውነት እንጃ በጣም ምን አይነት ምን አይነት መልአክ ነው? ምን አይነት ፈጥኖ ደራሽ ነው? አምደው ቅዱስ ሚካኤል! እንዶ በማርያም እኔ በጣም ነው የሚገርመኝ። ከአእምሮ በላይ ነው የሚሆነው። ያብር ተገኘ። እኚህ እናት እንግዲህ አሁን ተስፋቸው እንደገና እየበራ ነው። ከህመማቸውም እያገገሙ ነው። ትናንት ደውለው ሲነግሩኝ እንደው ልጅ ስልክ አላነሳህልኝም ወይስም አልመለስክልኝም እንጂ ይሄንን ዜና ይጀመጥች ያለሁኝ እኔ አልጠበኩም፣ አልጠበኩም መድኃኔ ዓለምን አልጠበኩኝም። በዚህ ቅጽበት እንዴት ይሆናል? ብር ነው የጠፋው ቤታቸው ውስጥ ብዙ ሰዎች ይመላለሳሉ። እሳቸውም ብዙ አይነት ሰዎችን እንግዲህ የገባ የወጣው የሄደ የመጣውን ውስጣችሁ ይጠረጥራል። አስባችሁታል። ማን ያነሳው ከ ወደ ከሌት ምናምን በጣም በጣም በጣም በጣም በሚገርም ሁኔታ እንደው ቅዱስ ሚካኤል እኔ ያልኳቸው እናቴ አይዞት፣ አሁን ገንዘቡ ጠፍቷል። ከተገኘ ተገኘ ነው፣ ካልተገኘም ደግሞ ሁለተኛ መጎዳት የለበትም። ዛሬ እዚህ ላይ ከታመሙ ነገ ከነገ ወዲያ ከኔ በላይ አገሩን እየኖሩበት ያውቁታል። ነገ ከነገ ወዲያ ታመው ከስራ ቢቀሩ ቢታመሙ፣ ቤት ቢውሉ ምን ያህል ጭንቀትና መከራ፣ ሸክም፣ ፈተና እንደሚበዛበት እርሶ ያውቃሉ። ምክንያቱም ህይወትን በትርጉም እየኖሯት ነው። ስለዚህ ራስዎትን ጠብቁ። ቅዱስ ሚካኤል ገንዘባችሁ ባለበት ሁሉ እሱ ይግባ ጸልዩ ብዬ ሄድኩኝ። መድኃኔዓለም ቅዱስ ሚካኤል በሚያውቀው ይህንን አልኳቸው። እኔ በጣም ይገርመኛል እማምላክን በሳምንት ውስጥ በሳምንት ውስጥ እኮ ነው በሳምንት ውስጥ እንግዲህ ወር ሳይሞላው ወር ሳይሞላው ይሄ ገንዘብ ተገኘላቸው እና ሲነግሩኝ እኔ በጣም ደስ ያለኝና የተዋህዶ ልጆች ባለ ማህተቦች የተቸገራቸው፣ ገንዘባቸው ከናንተ የራቀባቸው፣ በረከት ከናንተ ሰላም ከናንተ የራቀባቸው ቤተሰቦች እባካቸውን ስሙት። ግድላችሁም እኔ እያልኩ ያለሁት እንዳን ነው። እኔ እያልኩ ያለሁት በማርያም እንዳን በማርያም በረከታችሁ ይመለስላችሁ፣ ጤናችሁ ይመለስላችሁ። መሄድ ባትችሉ እንኳን በየትኛውም ቦታ በየትኛውም ዓለም ሆናችሁ ቅዱስ ሚካኤል ይሰማችኋል። ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ላኩ። ማርያምን ተሳሉ፣ ንገሩት እናት ተሳሎ ነገሩት፣ ደረሰላቸው። ፈጥኖ ደረሰላቸው። እኔ አምደው አምደው አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል እምለው ዝም ብያ አይደለም፣ ለኔ ስለተደረገልኝ ለእናንተም ደግሞ ይደረግላችሁ በማለት አያችሁ። ስንት የታሰረ ወገን አለ ወገኖች፣ ስንት የተጨነቀ አለ፣ ስንት ቤተሰብ አለ ያ ጥያቄያችሁ ጭንቀታችሁ፣ ጥያቄያችሁ ይመለስላችሁ፣ ሸክማችሁ ይራገፍላችሁ፣ የሚያስፈራችሁ ራሱ ፈርቶ ከናንተ ፍርሃት ከናንተ ይወገድላችሁ፣ ሐዘን ከናንተ ይወገድላችሁ። የሐዘን ጥቁር መጋረጃ የሆነባችሁ የተጋረደባችሁ ከናንተ ይገፈፍላችሁ፣ ይቀደድላችሁ፣ ወጥመድ ይሰበርላችሁ ነው እምላችሁ ወገኖች። ዳኑ እኮ ነው ያልኳችሁ። ለምንድን ነው አዚም የሆነባችሁ ይህንን መስማት? ለሌላው ሸር ማድረግ ምኑ ናችሁ ነው ወገኖች። ለማንኛውም የተዋህዶ ልጆች እዚህ ቦታ ላይ መሄድ የምትፈልጉ አዲስ ለሆናችሁ ነው። ነባሮች ምን ጊዜም ከኔው ጋር ናችሁ። አሁንም ያብዛችሁ፣ ቤተሰቦች ኑሩልኝ። አሁንም አምደው ቅዱስ ሚካኤል ጠላታችሁን አመድ ያድርግላችሁ፣ ከናንተ የተሰውረባችሁን የእናንተ የሆነውን ይግለጽላችሁ ቤተሰቦቻችሁን የተበታተናችሁ ቅዱስ ሚካኤል ሰብሰብ ያደርጋችሁ እና መሄድ የምትችሉ መነሻ ህዳር 11 መመለሻ ህዳር 13 ነው። በተቀመጠላችሁ አድራሻ ሙሉ መረጃ መጠየቅ የምትፈልጉትን ማወቅ የምትፈልጉትን መጠየቅ ትችላላችሁ ማለት ነው። በተቀመጠላችሁ አድራሻ አንዳንድ ሰዎች ቪዲዮውን እስከ መጨረሻው ስለማያዩትም ይሁን እርኩስ መንፈስ እየጋረደባቸው እየከለከላቸውም ይሁን እየሰወረባቸውም ይሁን አድራሻ ስልክ ቁጥር አስቀምጠልን። ታዲያ በምን ናገኝ ትሉኝ ትሉኛላችሁ። እኔ ስልክ ቁጥር አድራሻ ያላስቀምጥኩበት ቪዲዮ የለም። ሁሉም ቪዲዮዎች ላይ ብትመለከቱ ሁሉም ቦታ ላይ ሙሉ አድራሻ አለ ማለት ነው። በዛ እየገባችሁ ጌታ ሆይ የመዳንን ቀን ዛሬ አድርግልኝ ከመድሃኒቴ ጋር አገናኘኝ እያላችሁ ጸልዩ በዚህ ቦታ ላይ በእለቱ የፈውስ አገልግሎት ይኖረናል ያሰረን እርኩስ መንፈስ የሚታሰርበት መተትና አስማት የሚፈርስበት ድጋሚ ሲልኩ ደግሞ ወደ ላኩት ወደ ራሳቸው የሚመለስበት የቃል ኪዳን ቦታ ነው የአምደው ቅዱስ ሚካኤል ገዳም ማለት ነው በዛም ደግሞ ብዙዎች አኩርፈዋል ይሄ ደግሞ ምንድነው እያሉ? ክፉ መንፈስ ያደረባቸው ክፉ አጋንንት የተጸናወታቸው ልባቸውን ለአጋንንት አሳልፈው የሰጡ በጣም ብዙዎች ስለሆኑ ስራቸው እየፈረሰባቸው ስለሆነ፣ ሰው እየነቃባቸው ስለሆነ እነሱም በሚዲያም በተለያየ ነገርም በጣም እየገፉ ራሳቸውን እያስተዋውቁ ይገኛሉ። እኛም ደግሞ እንደ አቅማችን እየተፈጨረጨን ነው። እኛ እውነትን ይዘን ድህነትን ይዘን እየተናገርን ነው። የሚድኑ ደሩት መልዕክቱ የተላለፈው ለክፉዎችም ለደጎችም ነው። ለገፊዎችም ለተገፊዎችም ነው የተላለፈው። ነገር ግን ይህንን አይተው ተመልክተው የሚመጡ ብዙ ነፍሳት ብዙ ሰዎች ይመጣሉ። እግዚአብሔር የሚጠራቸዋል። አምደው ቅዱስ ሚካኤል ቃል ኪዳኑ ይርዳችሁ ያግዛችሁ። እንግዲህ የተዋሕዶ ልጆች ከዚህ በፊት እንደምላችሁ አዲስ የሆናችሁ አምደው ቅዱስ ሚካኤል አንደኛ በየት በኩል ነው ለምትሉ በጻርቃኔ መስመር ነው፣ በሰሜን ሸዋ መስመር ነው ነው የምላችሁ ሁሉ ጊዜ። ሌላው እዛ ቦታ ላይ እንግዲህ አዳራሹ አዲስ ለሆናችሁ አዳራሹ ተሰርቶ የፊኒሽንግ ስራ ነው የሚቀረው አሁን። በጣም ትልቅ አዳራሽ እግዚአብሔር መስገን ሰርተናል። ቀጣይ ላይም እንደዚሁ ቦታ ገዝተን እያስፋፋን ለመስራት እሱ በረዳን መጠን አገልግሎታችን በዛ መልኩ ለመቀጠል ነው ሀሳባችን። ምክንያቱም ምንም ይዞታ ቦታ የለውም በአካል ያያችሁትም አይታችሁታል። አሁን አሁንም ቦታ ያስፈልገናል። ለምን ብትሉኝ፣ ቤተ ክርስቲያኑን ከመጀመራችን በፊት ምን ያስፈልጋል? አዳራሽ ያስፈልጋል። ህዝብ የሚያርፍበት አዳራሹ አሁን ተሰርቶ የፊኒሽንግ ስራ ነው የሚቀረው። ሶላር ያስፈልጋል። በሮች ያስፈልጉታል። ወደ ሰባት በሮች አሉት አጠቃላይ ወደ ከመስኮቶቹም ጋር ጭምር ነው። እና ስምንት ነው የሚያስፈልገው፣ ሰባት ያልኩኝ ይቅርታ። እና እዚህ በረከት ላይ መሳተፍ የምትፈልጉ አሁን ዝክር አለ። በጣም በሰፊው ዝክር አለን። እንግዲህ አምናም የተሳተፋችሁ ታስታውሳላችሁ። አሁንም እንደዚህ ለአመቱ አድርሰናል። ዝክሩን መዘከር የምትፈልጉ ከዝክሩ ላይ መሳተፍ የምትፈልጉ ሰዎች ዝክር አለን። ዝክሩ ላይ ብዙ ነገር ያስፈልገናል። አስቤዛ ያስፈልገናል። የውሃ ማጠራቀሚያ መጠድ ሳይቀር ያስፈልገናል። ሳሃን ኩባያ፣ ጭልፋ፣ ሁሉ ነገር ያስፈልገናል ማለት ነው። ድስት ያስፈልገናል። ይሄን እንችላለን ይሄን እንችላለሁ እያላችሁ ለአመደው ቅዱስ ሚካኤል ቃል ግቡልኝ። ዝክሮ ላይ ተሳተፉ። ሌላው እንግዲህ ቦታ ያስፈልጋል ብያቸዋለሁ። አሁን የገዛነውን ቦታ እንዳለ ለአዳራሹ ተጠቅመነዋል ቦታውን በሙሉ ማለት ነው። አሁን ደግሞ ለመጸዳጃ ቤት የሚሆን ማብሰያ ኪችን የሚሆን ለእቃ ማስቀመጫ ማስቀመጫ የሚሆን እያችሁ አሁን ለምሳሌ አሁን ለተለያየ አገልግሎት የሚውል ብቻ ቦታ ያስፈልገናል። ይህንን በረከት መሳተፍ የምትፈልጉ እንደገና ደግሞ አሁን የነበረንን የጸበል ቦታ ክረምት ላይ የነበረው አደገኛ ጎርፍ እንዳለ ጎርፍ ወስዶብናል ማለት ነው። ቤቱን በሙሉ ወስዶብናል ወንዝ ዳር በመሆኑ እና ይህንንም ታሳቢ አድርገን ለጸበል ቦታውም እንደዚሁ እንድንተባበር መልእክቴ ነው። የተዋህዶ ልጆች ሁላችሁም በዚህ በረከት እንድትሳተፉ መሄድ የምትችሉ ቦታው ላይ እንድትገኙ መሄድ የምትችሉ እዛ ቦታ ላይ መሄድ የምትችሉ መሄድ የማትችሉ ደግሞ እንዳልኳችሁ ስመ ክርስትናችሁንና ጸሎት ማስደረግ ያመባችሁን በመላክ የራሳቸውንም ሆነ የቤተሰባቸውን ስም በመላክ መቋሚያ ማስጣል ትችላላችሁ። መቋሚያ ማስጣል የቦታው ቃል ኪዳን ምንድን ነው? መተት አስማት ወደ እናንተ ተልኮ ገብቶ ከሆነ ሰላቢ ገብቶ ከሆነ፣ በጤናችሁ፣ በትዳራችሁ፣ በህይወታችሁ፣ በትምህርታችሁ፣ በናንተ በሆነው ነገር ሁሉ ገብቶ ከሆነ ሰላማታችሁ ከሆነ እዛ ቦታ ላይ ጸሎት ስታስደርጉ ያ ነገር ሁሉ ይፈርሳል ድጋሚ ሲላክባቸው ደግሞ ወደ ራሳቸው ነው የሚመለሱ። አሁን አብዛኛውን ሰው ገዳም ይሄዳል፣ ያ መንፈስ ተጠምቀው ሱባኤ ይዘው ከነሱ ይወገዳል። እና እነዛ ሰዎች መልሰው ወደ ስራ ገበታቸው ሲመለሱ፣ ከገዳም ተመልሰው ወደ ቤታቸው ተመልሰው፣ ሲያዩዋቸው፣ ስራ ሲሰሩ ሲያቸው፣ እንደገና መልሰው በቀናት አሁንም መተት ሲልኩባቸዋል ማለት ነው። እያቸው እንደዚህ እያደረጉ ብዙ ሰዎች ዘመናችንን ጨርሰዋል። የብዙ ሰው ህይወቱ በከንቱ መኖር የሚፈልገውን ህልም እንዳይኖር ተደርጎ ያለ የኖረ ህዝብ ወደፊትም እንደዚሁ ማድረግ የሚፈልጉ ክፉዎች አሉ ማለት ነው እና እዚህ ቦታ ላይ ግን እናንተ ጸሎት ብታስደርጉ፣ መቋሚያ ብታስጥሉ ወደ ራሳቸው ነው የሚመለሰው። ለእናንተ የነበረው መፈራረስና ለእናንተ የነበረው ስቃይ፣ ወደ እናንተ የተላከው መከራና ሐዘን ሁሉ ወደ ራሳቸው ይመለስና ራሳቸውንም ንብረታቸውንም ቤተሰባቸውንም አምደው ቅዱስ ሚካኤል ይቀጣቸዋል ማለት ነው። የማይመለሱትን በንስሐ የማይመለሱ ከሆነ ንስሐ የማይገቡ ከሆነ የሚያጋጥማቸው ወይም ዕጣ ፈንታቸው ለእናንተ የተላከውና ወደ እናንተ እንዲደርስ እናንተ እንድትሞቱ እናንተ እንድትጠፉ የተደረገው የክፉ ስራ ውጤት ወደ ራሳቸው ይመለሳል ማለት ነው። ይሄ የቦታው ቃል ኪዳን ነው። ስለዚህ ሁላችሁም ኑና ምን በሉ ዳኑ ተፈወሱ ለሶስት ቀን ነው የምንቆየው ወደዛ ስንሄድ አንድ ቀን ወደዚህ ስንመለስ አንድ ቀን እዛ አንድ ቀን ሶስት ቀን ይወስዳል ሶስት ቀን ይወስዳል የእግር መንገድ አለው ሁለት ሰዓት የእግር መንገድ አለው በደንብ ጥፍጥ ያለች መንገድ አለቻት ስንሄድ ቁልቁለት ነው ስንመለስ ደግሞ እንደዛው ዳገት ነው የሚጠብቀን መሄድ የምትችሉ መሄድ የማትችሉ ሰዎች መንገድ መሄድ የማትችሉ ጉልበታችሁ፣ እግራችሁ ችግር ያለባችሁ ሰዎች፣ በኪሎ በጣም የገዘፋችሁ ሰዎች እዛ ቦታ ላይ እንድትሄዱ አልመክርም። ለምን? ከባድ ነው። ጥርጊያ መንገድ አይደለም፣ ገደላማ ነው። እንደ ፍየል ነው እየወጣን የምንወርደው። ስንሄድ እንደ ፍየል ነው፣ ስንመለስም እንደዛው ነው። እንደ ፍየል ወርደን ነው የምንወጣው ማለት ነው። የዝንጀሮ መንገድ ነው ማለት ይቻላል መንገዱ ግን ያንን ችሎ የሄደ ሰው ደግሞ እኔ ይሄንን የምላችሁ አውቃችሁበት እንድትመጡ ነው። ባችሁ እያስፈራረዋችሁ እንዳልሆነ እንድትረዱ አምናችሁበት መንገድ የማትችሉ ሰዎች እንዳትመጡ ነው እዛው ባላችሁበት ጸሎት ማድረግ ያለዛ ደግሞ ቤተሰብ የሚሄድላችሁ ካለ ቤተሰብ መወከል ትችላላችሁ። በእናንተ ፈንታ ሌላ ሰው ወክላችሁ እናንተ የምትሄዱበትን። ለነሱ አድርጋችሁ በረከቱ መሳተፍ ትችላላችሁ። ሌላው እዛ ቦታ ላይ መሄድ ፈልገው በገንዘብ ማጣት ምክንያት አቅም የሌላቸው ምንም የሌላቸው ሰዎች አሉ፣ ግን ደግሞ መሄድ ይፈልጋሉ። መዳን መፈታት ይፈልጋሉ። ለእነዚህ ሰዎች ስፖንሰር እንሆናለን የምትሉስ ሰዎች ካላችሁ ከአንድ ሰው ጀምሮ እስከ አንድ መኪና ሙሉ ማድረግ ትችላላችሁ። በረከቱ ይድረሰኝ እንደው እስኪ የተዋህዶ ልጅ ሂዶ ይፈታ ከችግሩ በችግር ጊዜን ዘመኑን እንዲያሳልፍ እንድታሳልፍ የተደረገች እህት ወንድሜ ይፈቱ የምትሉ ሰዎች ካላችሁ እድሉን ለእናንተ እሰጣለሁኝ። እዛ ቦታ ላይ እናንተም ስማችሁ በክብር ጸሎት ይደረግላችኋል የሚሄደው ስመ ክርስትናችን መንበር ላይ ተቀምጦን ጸሎት የሚደረግልን ማለት ነው። አሁን መስከረም ላይ የሄደው ስመ ክርስትናችን በሙሉ እስካሁን ድረስ እስከ ህዳር አስራ ሁለት ድረስ ምን ይላል ማለት ነው። ጸሎት ይደረግልናል ማለት ነው። ጸሎት ይደረጋል። አሁን እንግዲህ ጽጌ ወር ነው። የጸሎት የሱባኤ ወቅት ስለሆነ ጸሎት አይቋረጥም ማለት ነው። ሁሉ ጊዜ ጸሎት ይደረግልናል። አባቶቻችን ሊቃውንት በጸሎተ ማርያም ያስቡናል ማለት ነው። እናንተም ደግሞ እዛ ጸሎት አስዣለሁ፣ ጸሎት አስደርጋለሁ ብላችሁ ቤታችሁ ጸሎት ማቋረጥ የለባችሁም። መበርታት ነው። ሳታቋርጡ መጸለይ፣ ሳታቋርጡ መስገድ፣ ሳታቋርጡ መቀጥቀጥ፣ ሁሉ ጊዜ እላችኋለሁኝ። አሁን ወደዛም ስትመጡ ቀጥቀጣችሁ ሰግዳችሁ ንስሐ ገብታችሁ ብትመጡ መንፈሱ ይጋለጥላችኋል ማለት ነው። የፈውስ አገልግሎቱ ተጠቃሚ ትሆናላችሁ፣ የተዋህዶ ልጆች። ስለዚህ ይሄ በረከት አያምልጣችሁ። ይሄ ለእኔና ለእናንተ የተሰጠ ለሰው ልጅ የተሰጠ በረከት አያምልጣችሁ። ኑ፣ ዳኑ። የታሰራችሁ እስራታችሁንም ደግሞ ሰው የማያየው እስራት የታሰራችሁ አግዙ ብላችሁ ለሰው የማታሳዩት፣ አያችሁት እንዴት እንደታሰርኩኝ ብለን ለሰው የማናሳየው ሰው የማይመለከተው እስራት ነው። የሚመለከተው ማነው? አምላካችን እግዚአብሔር ቅዱሳኑ፣ አምደው ቅዱስ ሚካኤል፣ እናታችን ወላዲተ አምላክ ድንግል ማርያም፣ ቅዱሳን ጻድቃን የሚመለከቱት በቅድስናቸው በጸጋቸው የሚመለከቱት ካልሆነ በስተቀር በስጋዊ እይታ የሚታይ በሽታና ደዌ፣ እስራት፣ ወጥመድ አይደለም ማለት ነው። መንፈሳዊ ስለሆነ ረቂቅ ስለሆነ የመንፈስ አሰራር ደግሞ ከሱ በረቀቀው ሁሉን በሚችለው በእግዚአብሔር ኃይልና የመለኮታዊ አሰራር እናንተ እንድንፈታ እንድንፈወስ አምላካችን አምላከ ቅዱሳን ይፍቀድልን የተዋህዶ ልጆች፣ ይሄ መልእክት ለእናንተ ነው። አሁንም በድጋሚ ሰላማችሁ ብዙ ትትረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል ከመከራ ስጋ ከመከራ ነፍስ ይጠብቃችሁ፣ ጥላታችሁን አመድ ያድርግላችሁ፣ የታመማችሁትን ይፈውሳችሁ፣ የተሰደዳችሁትን እህት ወንድሞችና አባቶችን በያላችሁበት ይጠብቃችሁ፣ የልቡናችሁን መሻት ከኃጢአት በቀር ይፈጽምላችሁ። አምደው ቅዱስ ሚካኤል ከፊት ከኋላ ከቀኝ ከግራ እየጠበቀ ከጠላታችሁ ወገን የሚወረወሩ ፍላጻ ክፋትና ጥፋት ይመልስላችሁ፣ ይጠብቅላችሁ። ወላዲተ አምላክ ድንግል ማርያም ምልጃ ቃል ኪዳኗ ከሁላችንም ጋር ይሆንልን። ሰላም እግዚአብሔር ከሁላችንም ጋር ይሆንልን። ሰላሙኑ